ቱን ገንዘብ ኬትም ከዛም ከዛም አምጥታ ተሳክሞ ነበረ ለእናትዮ ማለት ነው ይመስለኛል ይመስለኛል ለአረቡ ተሽጣ ወይንም ደግሞ በእንደዛ አይነት መልኩ በደንብ ግልጽም ባያደርግ፣ ናኦል በእንደዛ አይነት መልኩ ይመስለኛል፣ እናትየውን ስታግዘ የነበረው ማለት ነው። እናም በሆነ ሰዓት ላይ ደግሞ ያው ትጠፋበታለች ማለት ነው። ምክንያቱም አረቡ ሰውዬ ወስዷት ማለት ነው። እናም አሁን ብሌን እንዳይገላት ወይም ደግሞ ብሌልን እንድለቅላት፣ ሴቶችን እንዲያመጣለት፣ እንዲሸጥለት ፈልጎ ይመስለኛል ሰውዬ። ነገር ግን ፍቅር ባለፈው ትንሽ ነግሬያቸው ነበረ ከጓደኛው ጋር ወይም ደግሞ ከብሌን ጋር መንገድ ላይ ቆሞ እየተጨጋጨቀ ያለ ነው። ሴትን ገለዋል በሚል ወይም ደግሞ አስፈራርቷል በሚል ቪዲዮ ይዛባት ነበረ። ቪዲዮ ቀርጻ ነበር ማለት ነው፣ ፍቅር ማለት ነው። በዛ ቪዲዮ ነው እንግዲህ ናኡልን ቤት ድረስ አስመጥታ አዴንም እንዲያርቅላት ሌዱንም ብቻ ሴቶችን ከቤት ውስጥ እንዲያስወጣላት። ናኡልን ቤት ድረስ ዛ የመጣችው ፍቅር በዚህ ምክንያት ነው ማለት ነው። ናኡል ግን ወዶ አልነበረም። በጣም ተሰጽቶም ነበረ። ባለፈው ላይ ባለፈው ክፍል ላይ እንዳየ ነው ከሆነ ግድ ሆኖበት ግድ ሆኖበት እና የእናቱ አደራና እሷ ደግሞ ስታደርገው የነበረው ብሌ ለብሌ ስል ነበር፣ ይህንን መሥዋዕትነት ለመክፈል የተገደደ እንጂ ሌዱንም አዴንም ሊወስዳቸው አልነበረም። ግድ ሲሆንበት ነበር። ነገር ግን አሁን ምንድን ነው የሆነ፣ ብሌን ሞታለች ብሎ ነግሮታል ማለት ነው። ብሌን ሞታለች እንግዲህ ነግሮታል ይመስለኛል። ስለዚህ እናንተ ካሁን በኋላ አታስፈልጉኝም፣ ወደ ቤታችሁ ሂዱ አላቸው ማለት ነው። አዴና ሊዱን ማለት ነው። ቤታችሁ ሂዱ። አዴ ደግሞ ምንድን ነው ብላ ስትጠይቁ ሁሉም ነገር ያለውን ነገር ነገራት ማለት ነው። ነገራቸው ለሊዱ እና ለአዴ ማለት ነው። እነሱ ራሳቸው አዴና ሊዱ በጣም አዘኑለት በጣም ማለት ነው። ምክንያቱም ልቡ ተጎድተዋል ወዶም አልነበረም መጀመሪያ ይሄንን፣ ምክንያቱም ምክንያቱም ደግሞ ማናት ፍቅር ናት። በዛ ምክንያት የተነሳም እነዚህ ልጆች ሊዱንና አዴን አገኛቸው ማለት ነው። ነገር ግን ሆኖም ቀራው፣ ወደ ቤታቸው መልሷቸዋል። እሱ ግን አሁን ከባድ አዘን ላይ ነው። በአዘኑ ላይ ደግሞ ደመቀ ንጉስ እንግዲህ ሊዱን ኬት እንዳረካት አምጣት በማለት እሱ ልጆቹን አደርሰው ወደ ቤቱ ሲመለስ በጣም ደበደቡት ማለት ነው። በጣም ቤት ራሱ ይዞ ሲመጣ እኔ በዴቭም አልፈርድም። ምክንያቱም እህት ነች፣ ጠፍታ ቆይታለች። በጣም ስሰቃይ ነበረ፣ ስፈልጋት ነበር። እኔ እንደውም ባለፈው ክፍል ላይ ራሱ ምንድን ነው ቤት ውስጥ ተቀምጦ ነው እንዴ ዴቭ፣ ሄነሃል ሄዶ ወጥቶ አይፈልጋት እያልኩ ነበር ወጥቶ አይፈልጋትም እያልኩ ነበር ማለት ነው። ነገር ግን ሁለቱ ቤዛና ፍቅር ያው ያውቃሉ ናኦል እንደወሰዳት ወይም ደግሞ እንደወሰዳቸው ማለት ነው። ፍቅር እሰየው ነው ከቤት ሁለቱም እንዲወጡላት ትፈልጋለች። ቤዛም ጭማሪ እንድትወጣላት ስለምትፈልግ ማለት ነው እና ስለ ፍቅርም ፍቅር ያደረገችው ፍቅር ቪዲዮ ይዛበት እንደነበረውም ሁሉን ነገር ነግሯቸዋል ማለት ነው ለአዴና ለሊዱ። ነገር ግን ዲቪም ባርኮትም ወደ ቤታቸው በመመለሳቸው በጣም ደስ ይሏቸው ነገር ግን ናኡልን እንዴት እህቴን ነህ ለበካት ምን ምክንያት አለ በምን ዲቪም በጣም ተናዶበታል፣ ወርዶበታል ከቤቱ እንዲወጣ ሊዱና አዴ ደግሞ አዘላይ ስለሆነ እዚህ እንዲቆይ ፍቀዱልን። ብለው ጠይቆት ነበሩ። አንድ ዴቪን እና ባርኮትን ማለት ነው እነሱ። ነገር ግን ሊዱን ደብቆ እስካሁን ድረስ አስቀምጠው አሁን ደግሞ ምን ይሰራል እዚህ ቤት? ስለዚህ ውጣና ሂድ ብሎ ባርኮትም አባረሩታል ማለት ነው። ዴቪንም እንደዛው። ነገር ግን ከሄደ በኋላ ሊዱም ዴቪን ካባረርኩ ዴቪን ማለት ነው ወንድሟን እሱ ስለ አባረርኮ በጣም ተቀይብ ባህል አለችው አላምንሸም ይህን አላፍኖሽ ይህን አላስቀምጦሽ ወስዶሽ፣ አሁን ደግሞ ምልሰራ ነዚ ቤት እንቀመጠው ብለዋታል ማለት ነው። እንደዛውም አዴም ደግሞ ዴፍ በጣም አዝነው ተዘላኝ ነው ምናምን ብላ ምስጢሩ ስትነግሩ፣ ዴፍ ራሱ በጣም አዘነ በጣም አዘነለት ማለት ነው። እና ሆንም ቀረም ግን ወደ ቤታቸው መመለሳቸው በጣም ደስ ብሎኛል ማለት ነው። በተለይ ቀበጧ፣ በተለይ ሊድዋ ሊዱና አዴ ባይጠፉ በጣም ተመራጭ ነው ማለት ነው። ሁሉ ጊዜ እነሱን ባያሰጡ። ምክንያቱም በጣም እየደነሰች ምን እያለች በቃ ዘና ፈታ ነው የምታረገው ማለት ነው። እንዲሁም ደግሞ ሞኛ ሞኝ ናት ምንም አታቅም ማለት ነው። በፊትም ያቺ ፍቅር ናት እንትን የምታረጋት እንጂ ማለት ነው። ፍቅርም፣ ሁሉም በቃ እንደዚህ እንዳሉ ቢቀጥሉ አሪፍ ነው። ምክንያቱም ፍቅርም አሪፍ አድርጋ እየተወነች ነው በእውነቱ ማለት ነው። ጥሩ ነው። ሰዎች ብዙ ነገር ይረዳሉ። እና ኦልም ደግሞ አሪፍ ነው፣ እንደውም ሞቅ ደመቅ አድርጎታል ማለት ነው። አሁን ለምሳሌ የሊዱ ፓርቲ ላይ ወይም ደግሞ እሷን ማቆየቱ በጣም ዋጓግ ነበረ፣ የምሬ ነው። እኔ የሚቀጥሉ ላይ ምን ይሁን ሊዱ የት ድረስ ይሆን? እሺ ሌላ ሰው አዴንስ የወስዳት ይሁን የሚል ነበር ሀሳቤ ነበረ ማለት ነው። እሺ አዴንስ ከወሰዳት በኋላ ሁለቱንስ ምን ሊያደርጋቸው ይሁን? ወደየትስ ነው ያችን ብሌንን አስወጥቶ ሁለቱን አሳልፎ ልሰጥ ነው? በጣም ግራ ገብቶ ነበር ማለት ነው። ነገር ግን ያው ያችን ባትሞት መልካም ነበር፣ ብሌንም ብትቆይለት ጥሩ ነበረ። ነገር ግን አይታወቅም። ምናልባት አውቆ ሞታለች አለች፣ ወይም ደግሞ ሆነ ነገር ሆናለች ሊሆን ይችላል። በሆነ ምክንያት ወይ ለቋት ሊሆን ይችላል ወይ ደግሞ ብቻ አይታወቅም። እሳም ልትገኝም ትችላለች። አልታወቀም። የታወቀ ነገር እኔ አላምናቸውም አላምናቸውም። ምክንያቱም ምናልባት ወይ ሞታለች ብሎ ሌላ ነገር ፈልጎ ሊሆን ይችላል ሰውየ። አይታወቅም። ወይም ደግሞ አውቆ እሳ ስለሌለች ብሎ ሌሎቹንም ወስዶ እዛ ሊያስቀምጣቸው ሊሆን ይችላል። ተጨማሪ ሌላ ሰው እያስፈራራ ለመቀበል ፈልጎ ሊሆን ስለሚችል እርግጠኛ ወይም ቀጣይ ክፍል ላይ እስከምናይ ድረስ ያው እርግጠኛ ያልሆነ ምላቸዋለሁ፣ ውድ ቤተሰቦች እና ባርኮቴም እንግዲህ ወደ ስራው ተመልሰዋል። ቤዛም ተበሳጭታለች፣ ምክንያቱም መቼ ነው ለእኔ ጊዜ የምሰጠኝ ቦታ የምትሰጠኝ፣ ለነገር ግን እሷ ባርኮትን አትፈልገውም። ባርኮት ያው ዝም ብላ ጊዜያዊ ቆይታ ወይም ደግሞ ሆነ ነገር ፈልጋ ነው እንጂ ቤዛ ባርኮትን አትወደውም ማለት ነው ግን ደግሞ እሱ ወደ ስራ ሲሄድ ለእኔ ጊዜ አሰጠኝም እያለች እና ማ ወደ ቤተሰቦች የሚቀጥሉ ላይ ደግሞ እንግዲህ አሁን ናውል ተጎድቷል፣ የምር ማለት ነው። በጣም እየተደበደበ ነው። ምክንያቱም የትንዳራካት አምጣት እነ ኪንጎ ማለት ነው። እነሱ አልሰሙትም፣ ወደ ቤት እንደወሰዳቸው ምናልባት አሁን ፋታ ከሰጡት ሊያስረዳቸው ይችላል ምናልባት ከተረዱ ትሌቶ ይችላሉ ወይም ደግሞ ቤት ደውሎ እውነት መግባታቸውን ካረጋገጡ ምናልባት ለራሱ በጣም አዝነዋል ልቡ ተሰብረዋል እንደገና ደግሞ እነሱ ዱላ ጨምረውለታል አስቡት መጥፎ ምት ነው እየመቱት ያሉት ማለት ነው እና መቀጠሉ ላይ ናኦል ምን ይሁን ናኦል እንዴት ይሁን እንደውም በቃ እኔ መኖር አልችልም እነሱ ሄዱበት ሄዳለሁ ብሌና እናቴ ሄዱበት ሄዳለሁ እያላቸው ነበር እና ዴም ማለት ነው። ለዛ ነው እና ዴ ራሱ እዚህ ቆይ ብቻውም ሆኖ የለበትም ያሉት ማለት ነው። ምናልባት ዴቪም አሁን አዝነዋል ወይ ሄዶ ፈልጎ ከአመቱ ወደ ቤት ወይ ደግሞ ይሄቱ ራሱ አልናገረህም ብላለች ዴቪን ማለት ነው። ታሪኩን ከሰማ በኋላ ምናልባት ሄዶ ከና ዴ ጋር ወደ ቤቱ ውዞ ከመጣ በዛ ላይ እንደዚህ ታማተዋል፣ ልታመምም ይችላል ምን አልባት ደግሞ በዚህ እንድዴትም ሆነ ነገር ራሱን የሆነ ነገር እንዳደርግ ፈራው ማለት ነው ናኦል ማለት ነው። እና ከዛ ደግሞ ቀጥለው ላይ እንግዲህ ምን እንደሆነ አብረን የምና የሆነ ለወድ ቤተሰብ በጣም ያጓጋ ና እኔ ከሁሉም በላይ በቃ በጣም ብዙ ትምህርት ነገር ይሰጣል ማለት ነው። ምክንያቱም እኔ በፍቅር በኩልም በጣም ብዙ ነገር ነው የተረዳውበት እንዲሁም በአዴም እንዲሁም አሁን ናውል በሚሰራቸው ቀበጠው እያንዳንዳቸው ድራማቸው በጣም ጥሩ ነገር ነው። ጥሩ ድራማ ነው፣ አሪፍ ነው ለእኔ ማለት ነው። እንደኔ እንግዲህ እያንዳንዳችን ራሳችን አመለካከት ወይም ደግሞ ራሳችን አስተያየት ይለያያል ማለት ነው። እና ሁሉም ማንም ባይወጣ እንደዚህ ድራማው እንዳለ እንደዚህ ይቀጥል ከእነዚሁ ጋር ማለት ነው። ምክንያቱም አንዳንድ ጊዜ መሀል ላይ ተዋናይ ይቀይራሉ። ሌላ ሰው ያመጣሉ። ሌላ ሰው ሲያመጡ ደግሞ እንደ በፊተኛው ላይ ነው ይችላሉ። ቶሎን ላን ላመዳቸው እንችላለን። እና እንደዚህ በዚህ ቢቀጥሉ ማንም ሰው ባይጎል። ፍቅር ብያው እያቃጠለችኝ እያቃጠለችኝ። እሷን ጎበዝ ናት፣ የምር ጎበዝ ናት። ሌላ ቦታ ላይ በጣም ነው ማየት እና እራሱ ጎበዝ ናት። እላችሁ አለ ውዱ ቤተሰቦች፣ እንግዲህ የሚቀጥለው ላይ አብረን እስከምንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ።